ሰላም ጤና ይስጥልን። የተከበራችሁ ውድ አራት ሶስት ሶስት ስፖርት በኢትዮጵያ ቤተሰቦች ጥቅምት 10 2018 ዓ.ም እለተሰኞ ማለዳ የወጡ አጫጭር ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። ዜናዎችን በመምራት አብራችሁ ቆይታ ማደርገው እኔ ማርታ ተረዳነኝ። አብራችሁን ቆዩ። ቼልሲዎች የ21 ዓመቱን ስፔናዊ አጥቂ ሳሙኤሎ ሞርዶን በሚቀጥለው ክረምት ለማስፈረም ከ100 ሚሊዮን ዩሮ በላይ ለማውጣት ተዘጋጅቷል። አርጀንቲናዊ ኮከብ ሊዮኔል ሜሲ ከኢንተር ማያሚ ጋር አዲስ ኮንትራት ይፈራረማል ተብሎ እየተጠበቀ ይገኛል። የባርሴሎና መልማዮች ማሰን ግሪኑድ ለክለቡ ማርሴ በሳምንቱ መጨረሻ አራት ጎሎችን ሲያስቆጥር በስታዲየም በመገኘት ተመልክቷል። በስምንተኛ ሳምንት የእንግሊዝ ፕሪምየር ሊግ የሳምንቱ ትልቅ ጨዋታ ማንቸስተር ዩናይትድ ሊቨርፑልን ሁለት ለአንድ አሸንፏል። በአንፊልድ በተደረገው ጨዋታ ብሪያን ሞቤሞና ሃሪ ማጋየር የዩናይትድን የአሸናፊነት ግቦች አስቆጥሯል። ኮዲ ጋክፖ የሊቨርፑልን ግብ ያስቆጠረ ተጫዋች ሆኗል። የመርሲሳይዱ ክለብ በፕሪምየር ሊጉ ብቻ ለሶስተኛ ተከታታይ ጊዜ ሲሸነፍ በሁሉም ውድድሮች ደግሞ ለአራተኛ ተከታታይ ጊዜ የተሸነፈበት ሆኗል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ በኋላ በፕሪምየር ሊጉ ለመጀመሪያ ጊዜ በተከታታይ ያሸነፉበት ሆኗል። ጉዳይ ሰይጣኖቹ ከ2016 በኋላ ለመጀመሪያ ጊዜ በአንፊልድ የምን ጊዜም ተቀናቃኛቸውን አሸንፏል። ሊቨርፑል በ15 ነጥብ አራተኛ ደረጃ ላይ ሲቀመጥ ከሊጉ መሪ አርሰናል ያለው የነጥብ ልዩነትም ወደ አራት ሰፍቷል። ትላንት የተደረጉ የአውሮፓ ታላላቅ ሊጎች ጨዋታዎች ውጤት ስናመራ በእንግሊዝ ፕሪምየር ሊግ አስቶንቪላ ሁለት ለአንድ ከቶተንሃም ማንቸስተር ዩናይትድ ከሊቨርፑል ባደረጉ ጨዋታ በማንቸስተር ዩናይትድ አሸናፊነት ሁለት ለአንድ በሆነው ውጤት መጠናቀቅ ችሏል። በስፔን ላ ሊጋ ራዮ ቫልካኖ ሶስት ለዜሮ ከሌቫንቴ፣ ሪያል ማድሪድ አንድ ለዜሮ ከጌታፌ ሲያሸንፉ፣ አልቼ እና አትሌቲኮ ቢልባኦ ባደረጉ ጨዋታ ያለምንም ግብ ዜሮ ለዜሮ ተለያይቷል ማለት ነው። ሴልታ ቪጎ ከሪያል ሶሴዳድ ባደረጉ ጨዋታ አንዳቻ በሆነው ውጤት መለያየት ችለዋል። በጣሊያን ሴሪያ ኮሞ ሁለት ለዜሮ ከጆቬንቶስ ቦሎኛ ሁለት ለዜሮ ከካግላሪ ኤሲ ሚላን ሁለት አንድ ከፊዮረንቲና ሲያሸንፉ ጄኖዋ ከፓርማ አትላንታ ከላዚዮ ባደረጉ ጨዋታ ያለምንም ግብ ዜሮ ለዜሮ በሆነ ውጤት መለያየት ችለዋል ማለት ነው። በጀርመን ቡንደስ ሊጋ ሆፈንሃይም ከሴንት ፓውሊ ባደረጉ ጨዋታ በሆፈንሃይም አሸናፊነት ሶስት ለዜሮ በሆነ ውጤት መጠናቀቅ ችለዋል። ፍራይበርግ ከፍራንክፈርት በተደረገው ጨዋታ ሁለታቻ በሆነ ውጤት ጨዋታው ተጠናቋል። በፈረንሳይ ሊግ አንድ ቶልስ ከሜትስ ባደረጉት ጨዋታ በሰፊ የግብ ልዩነት በቶልስ አሸናፊነት አራት ለዜሮ በሆነ ውጤት መጠናቀቅ ችሏል። ሊል ሁለት ለዜሮ ከናንትስ፣ ሌንስ ሁለት ለአንድ ከፓሪስ ሲያሸንፉ ሎሬንት ሶስት አቻ ከብረስት፣ ሬንስ ሁለታቻ ከአግዜሬ ተለያይቷል። ትላንት የተደረጉ የአውሮፓ ታላላቅ ሊጎች ጨዋታዎች ውጤት እነዚህን ይመስሉ ነበር። የተከበራችሁ የአራት ሶስት ሶስት ስፖርት በኢትዮጵያ አድማጭ ተከታታዮቻችን፣ ለዛሬው ሰኞ ማለዳ በእኔ በኩል ያሉት ስፖርታዊ ዜናዎችን እነዚህን ይመስሉ ነበር። ዜናዎችን ወደ እናንተ በማድረስ አብራችሁ ቆይታ ያደረግኩት እኔ ማርታ ተረዳ ከወዲሁ እሰናበታለሁ። ባልደረባይ ሮቤል በሳምንቱ መጨረሻ የተደረጉ ጨዋታዎችን አጠር ያለ ትንታኔ የሚሰጣችሁ ይሆናል። ቀጥታ ወደ ሮቤል እናመራለን። መልካም ቆይታ ሰላም ሰላም፣ ጤና ይስጥልኝ፣ እንደምና አድራችኋል? ውድ የራሱ ስፖርት በኢትዮጵያ ቤተሰቦች፣ ትናንትና ምሽት የተደረጉ የፕሪሚየር ሊግ ጨዋታዎች መለስ ብለን የምንቃኝበት ሁኔታ ወፍ ነው ያሉት። ትናንትና እንግዲህ በርካታ ሀገሮች ተከናውኖ ነበር። ቶትና በአስረኛ በስምተኛ ሳምንት የእንግሊዝ ፕሪሚየር ሊግ መግብ በሜዳው አስቶን ቪላን አስተናግዶ ሁለት ለአንድ ተሸንፏል። ትናንትና ባለሜዳዎች ብዙም ድል አልቀናቸው ነበር ሊቨርፑልን ከረጅም ጊዜ በኋላ በማንቸስተር ዩናይትድ የተሸነፉባቸው ሁኔታዎች ነበር የተፈጠሩት። ምናልባት ውጤቶችን መለስ ብለን ወደኋላ እና እናስቃኝና ጨዋታዎቹ ምን አይነት መልክ ነበራቸው የሚለውን ነገር በዝርዝር የምንመለከት ነው የሚሆነው። በስፔን ላሊጋ ኤልቼ ከአትሌቲኮ ባል ቢልባዊ ያደረጉት መርሃግብር ዜሮ ለዜሮ ነበር የተለያዩ። ሴልታቪጎ ከሪያል ሶሴዳድ አንድ ለአንድ ነበር የተለያዩት። ሌቫንቴ ከሪያል ባርሴሎና ሶስት ለዜሮ ነው የተለያዩት። ሄታፌም ደግሞ ክሊያን ፓፔ ሰማኝ የደቂቃ ማስቆጠራት ብቸኛ ጎል ሪያል ማድሪድ አንድ ለዜሮ አሸንፎ መውጣት ችሏል። ኮሞ ከዩቬንቱስ እጅግ አስደናቂ የነበረ ጨዋታ ነበረ። ኮሞም ሁለት ለዜሮ ማሸነፍ ችሏል። ኮሞ እየመጣበት ያለው መንገድ በጣም እጅግ አስደናቂ ነው። ከግላሪ ከቦሎኛ ቦሎኛ ሁለት ለዜሮ ነበር ያሸነፈው። ከፓርማ አትላንታ ከላዚዮ የተደረጉት በተመሳሳይ ሰዓት የተደረጉ ዜሮ ለዜሮ ሲለያዩ ስሚላን ከፊዮረንቲና መርሃ ግብር ፊዮሬንቲኖች መምራት ቢችሉም የኋላ ኋላ ሚላኖች ማስቆጠር ሁለት ጎሎች ማሸነፍ ችለዋል ማለት ነው። በጀርመን ቡንደስ ሊጋ ኢንትራክት ፍራንክፈርት ከሜዳ ውጭ ተጉዞ ፍራይበርገን ገጥሞ ሁለት ለሁለት በሆናቸው ውጤት መለያየት ይችላል። ሴንት ፓውሊ ከሃፎኒ የሚያደረገው ትራታ ደግሞ በሆፎኒ አሸናፊነት የተጠናቀቀው ሌሮንቶ ከበርንስ በፈረንሳይ ሊግ ሶስት ለሶስት የተለያዩበት ነው። ከፒኤስጂ ከሱስተር ጋር ተጋራ ሶስት ለሶስት መለያየታቸው ይታወቃል። ሌንሱ ፓርቲስን ለአንድ ፓርቲሽን አሸንፏል። ሬን ተጋጣሚያቸውን አራ ለዜሮ ማሸነፍ የቻሉባቸው አጋጣሚዎች ናቸው የተፈጠሩት። ዛሬ የሚደረጉ መርሃ ግብሮች አሉ። ዌስታም ከብሬንት ፎርድ በፕሪሚየር ሊግ የሚጠበቅ ነው ለሚደረግ መርሃ ግብር ሲሆን በጣሊያን ሰዓት ተኩል ላይ ደግሞ በጀርመን ቡንደስሊጋ ፍራንክፈርት ከፍሬምበርግ እንዲሁም ደግሞ ሁለት ተኮላጅ ሪፐብሊክ ፎን የሚያደርጉት መርሃ ግብር የሚጠበቅ ነው፣ የሚሆ ማለት ነው። ትናንትና የተደረጉ ጨዋታዎችን በዝርዝር እንመለከት። ትናንትና አስቶን ቪላ ከብዶታል። ከቅርብ ጊዜ ወዲህ ጀምሮ አስቶን ቪላ ለተላላክ ተሞች በተለይ ደግሞ ለለንደን ክለቦች በጣም ከባድ ፈተና እየሆነ መምጣቱ ይታወቃል። እና ትላንትናም በነበረው የጨዋታ እንቅስቃሴ ላይ እጅግ ፍጹም የጨዋታ ብልጫ ለመውሰድ ጥረት አድርጎ የነበረ ቢሆንም ሳይሳካላቸው ቀርቶ ነበር። በተለይ ደግሞ የመጨረሻው እንዲቃ በጣም እጅግ እጅግ እጅግ ማኔጅ ማድረግ ተሸግረው ሲያመሹ እንደነበረ ስንመለከት ነበር። ምናልባት በሰዓቱ የሸገር ደርቢ ስለነበር ብዙዎቻችሁ ይህንን አጋጣሚ ማየት ቻንሱ ጠባብ ሊሆን ይችላል እንጂ ተመጣጣኝ የሚባል ጨዋታ የነበረበት ነበረ። ቶትናሞች ሰባት የጉል ሙከራዎችን አደርገው ሶስቱ ብቻ ነበሩ ኢላማውን መጠበቅ የቻሉት ከዛ በተረፈ ግን 3 8ም የተሳኩ ፓሶችን ማድረግ ችለው ነበር። 89 ፐርሰንት አኩሬሲ ነበራቸው። ከሞላ ጎደል ጥሩ የጨዋታ አቀራረብ ይዘው ነበረ። ቪላዎችም የገቡት ከሜዳቸው ውጪ ስምንት የቡድን ሙከራዎችን አድርገው ሁለቱ ነበሩ ኢላማ የጠበቁት ሁለቱንም ወደ ግብነት መቀየር የቻሉት በፓሳኪሎሲም ደረጃ እንደዛው በጨዋታው ላይ ምናልባት ያን ያህል ካርዶችም አልነበሩም። ቤንታንኩር ገና በአምስተኛ ደቂቃ ነበረ ክለቡን ቀዳሚ ማድረግ የቻለው። ከዛ በኋላ ግን ሞርጋን ሮጀርስ ሰላሳ ሰባተኛ ደቂቃ እና ቦንዲያ ሰባ ሰባተኛ ደቂቃ ላይ ባስቆጠረው ጎል ነው ቡድኑን አሸናፊ ማድረግ የቻለው ማለት ነው። በኦፍሳይድ አጠቃቀም ዙሪያ ትትንሞች ፍጹም ብልጫ የተወሰደባቸውም እለት ነበረ ስድስት ኦፍሳይዶችን በአንድ ጨዋታ ላይ ገብተው ነበር እና ይሄ ደግሞ እጅግ የዲፌንስ ስትራቴጂያቸው በጣም ወር የተዋጣ ነበር ብለን ማንሳት እንችለን ና አስቶን ቪላዎች በመከላከል እንቅስቃሴው ታክሎች የበዙበት ነበሩ። ቶትናሞች አስራ አምስት ታክሎችን ማራክ ችሎ ነበረ፣ ሰማኒስ ፐርሰንቱ የተሳኩ ነበሩ። በአንፃሩ ደግሞ ቪላዎች ስሮት ታክሎችን አድርገው ሰባዎቹ የተሳኩ ነበሩ። ሌላኛው አልባት በኪፐሮች ያዳኑትን ሴቦች ስንመለከት በአስቶን ቪላ በኩል ሞር የተሻሉ ሁለት ኳሶችን ለግብነት የቀረቡ ኳሶች ከተሞከሩ ሶስቱን ታርጌቶች የአስቀራቸው ሁለቱ እጅግ ድንቅ ለጎልነት የቀረቡ ነበሩ። ሁለቱም ክለቦች 35 35 ክሊራንሶች በመፈጸም ይቻሉ ነበር። በኢንተርሴፕሽን ደረጃ በብሎኪንግ ደረጃ ተቀራራቢ የነበረ ጨዋታን የተመለከት ነው። ቶተናም ኋላ ኋላ እንግዲህ ማሸነፍ ሳይችል ቀርቷማት ነው አሁን ላይ በአስራ አራት ነጥብ አራት እድል እንዲሁም ደግሞ ሁለታቸው እና ሁለት ሽንፈት በመያዝ አጠቃላይ አስራ አራት ነጥብ በመያዝ ቶተንሃም ሆትስፐር ስድስተኛ ደረጃ ላይ የተቀመጠው አስራ አራት ጎል አስቆጥሮ ሰባት ጎሎችን ይዞ ነው የሚገኘው። ዛሬ የሚደረግ ጨዋታ ምናልባት ሆነ ሰንደርላንድ ደረጃውን የማሻሻል እድል ይኖረዋል። አስቶን ቪላ ከተከታይ ሽንፈት መልስ ወደ ድል የመጣባቸው ሁኔታዎች በጣም እጅግ የተጠናከሩ ሆነዋል። ሶስት አሸንፎ ሶስታቸው፣ ወጥቶ ሁለት ተሸንፎ በአጠቃላይ አስራሁለት ነጥቦችን በመያዝ እንዲሁም ደግሞ ስምንት አስቆጥሮ ስምንት ተቆጥሮበት ያለምንም የግብዳ አስራ አንደኛ ደረጃ ላይ ነው መቀመጥ የቻለ ማለት ነው። በቀጥታ ወደ ላንክሻይር ደርቢ ደግሞ ስናመራ በሳምንቱ ተጠባቂ የነበረው መርሃ ግብር ነው ይሄ፣ መርሃ ግብር በብዙ ዘንድ በጉጉት ሲጠበቅ የነበረ ነበረ። ምክንያቱም ማንቸስተር ዩናይትድ ያለፉትን ጨዋታዎች ወደ ማሸነፍ ቀስ በቀስ የገባባቸው ሁኔታዎች ነበሩ። ባክቱባክ የኦልትራፎርድ ድሎችን አስመዝግቡ ነበረ። ሩበን አሞሪም አሁን የቀረው ባክቱባክ ድሎችን ክለብ ላይ መፈጸም ነበር ሲባል ነበረ ብዙ ጊዜ። ሩበን አሞሪም ስንመለከተው የአንድ ጨዋታ ዛሬ ካሸነፈ ሁለተኛን ጨዋታ ማሸነፍ እጅግ ይከብደው ነበር። ይበልጥ ደግሞ ደግሞ ነገሩ ከባድ ሲያደርግ የነበረው ሜዳው ኦልትራፎርድ ሳይሆን የነበረው አንፊልድ የነበረ፣ ያሁም ደግሞ ተጋጣሚ ሊቨርፑል ነበረ። በእርግጥ ሊቨርፑል በመከላከል እንቅስቃሴው ላይ ከወትሮ ኋላ ያሳየው አቋም እጅግ ደካማና የሚያስተች እንደነበረ ሁላችን የምናውቃቸው ሁኔታዎች ነበሩ። ያለፉት ሶስት ተከታታይ ጨዋታዎችን ተሸንፎ ነበረ። ምናልባት ታሬ ከማንቸስተር ዩናይትድ ጋራ ትላንትና ባደረጉት ጨዋታ ላይ በመሀል ኢንተርናሽናል ብሬኩን ተጠቅመው ወደ ማሽን ፍሪት የሚገባሉ። አርኔ ስሎትም በእነዚህ አስራ አምስት ቀን ውስጥ ቁልፉን ያገኛሉ ተብሎ ሲጠበቅ ነበር። እሳቸውም በመጠኑ በጨዋታው እንቅስቃሴ ላይ የተወሰኑ ለውጦችን አድርገው በመግባት የቲሙ ባላንስ ለማስጠበቅ እንቅስቃሴዎችን ያስመለከቱባቸው ሁኔታዎች ነበሩ፣ ግን ውጤታማ ሳያረጋቸው የቀሩት ፍሎሪያን ቪርትዝን ቤንች አድርገው ነበር የጀመሩት። ቤንች ያደርጉበት ምክንያት የቲሙን ባላንስ ከማስጠበቅ አንጻር እንደነበረ መገመት እጅግ ቀላል ነበር። ለሞ ሳላህም እንዲመቸው እነ ሶቦስላይም በትክክል በቦታቸው ላይ ነበር የተሰለፉት። ሁሉም ግን አሁንም ሊሳካ አልቻለም። ምናልባት ትናንትና ጨዋታውን በራሱ ስፖርት ቤት ተከታተሉ የነበረው የዕለቱ የጨዋታ ተንታኞች ሲያነሱት የነበረው ሰፊ ሃሳብ ያህ ነበረ። ሞሳላ በአርኔሱ ስር የመሞከሪያው ርቀቱ የተገደበበት ነበር። አምና የሚሞከርባቸው የሙከራ ስፍራዎች ዘንድሮ በሶስት ሜትር ርቆ ነው ወደ ኋላ ቆሞ የሚገኘው። ይህ ደግሞ እንዱን ያደረገው ደግሞ የኪቲኬም ሆነ አይዛክ የቦክስ አጥቂዎች መሆናቸው ለሳላ ከዚህ ቀደም ይሰጡ የነበረው ነፃነት በመጠኑም ቢሆን ገደበዋል። የሙከራ መጠኖችን ስንመለከት ቢያንስ በጨዋታ ሌላ ጊዜ ሞከራቸው ከነበሩ ሙከራዎች አሁን አራት ያነሱ ሙከራዎች ነው የሚያደርገው። ይሄም ደግሞ ተጫዋቹ ምን ያህል ከግብ ጋር ያለው ቆሮኝነት እየተለያየ መሆኑን የሚያሳይ ነው። አምና በፍጹም ኢንዶሚናንስ የሊጉን ከፍተኛ ግባግኝ ከፍተኛም አሲስት አድራጊ በመሆን አጠናቆ የነበረው ሞሳላ በነገሮች መለዋወት ደግሞ ዘንድሮ ያንን ነገር ሳያሳካ እየቀረባቸው ሁኔታዎች ናቸው እየተፈጠሩ የሚገኙ። ሌላው ታሪካዊ ዳራውን ስንመለከት ትናንትና ማንቸስተር ዩናይትድ ከረጅም ጊዜ በኋላ ነው ሊቨርፑልን በአንፊልድ ማንበርከክ የቻለው። በመጀመሪያ ጨዋታ ላይ እንግዲህ ከ2016 በኋላ አሸንፎ አያቅም ነበረ ሮኒ ድንግ ጎል አስቆጥሮ ለ16 ላይ በሉዊስ ቫንሃል ስር ማንችስተር ዩናይትድ ሊቨርፑልን ካሸነፈ ወዲህ በአንፊልድ ያደረጋቸውን ጨዋታዎች ማሸነፍ ቀርቶ ጎሎችን ማስቆጠር እጅግ ነበር የሚከብድ የነበረው። ከጊዜ ወደ ጊዜ ግን በአንፊልድ ያለውን ሁኔታ ለማስተካከል ጥረት ሲደረግ ነበር። በመሀል ጆዜ መጥተዋል፣ ግን ለስንብታቸው ምክንያት የሆነ ሽንፈት በአንፊልድ ነበር ያገኙት። አምስት ጎሎች ተቆጥሮባቸው ምንም ጎሎችን ሳያስቆጥሩ ኦሌ ሶልሻ በተመሳሳይ አራት ጎሎችን አስተናግደው ለስንብታቸው ምክንያት የነበረው የአንፊልዱ ምሽት ነበረ። በርካታዎችን ማንሳት እንችላለን። ከዛ በኋላ የመጡ አሰልጣኞች በማንቸስተር ዩናይትድ ቤት ውስጥ ኢቨን ኤሪክ ቴን ሃግ ሰባት ለባዶ ሽንፈት የቀመሱበት ሚዳ ነበር። ሮበን አሞሪም ግን በአንፊልዱ የፍንቶች ያሉ ይመስላል የመጀመሪያ ጨዋታቸውን ሁለት ለሁለት በሆናቸው ውጤት ነበር ያጠናቀቁ። ዛሬ ደግሞ ሁለት ለአንድ ማሸነፍ ችለዋል። አጠቃላይ ሁለት ጨዋታ በአንፊልድ አድርገው በሁለቱ አራት ጎሎችን አስቆጥረው በአንዱ አቻ በአንዱ ደግሞ ድል ይዘው የወጡበት አጋጣሚ ያለው ዋን ሰማይ እንግዲህ በኋላ ነው ድል ያስመዘገበው ማለት ነው። ሌላው ምናልባት በሊቨርፑል በኩል የምንመለከተው ነገር ሊቨርፑል በውድድር ዓመቱ ባሳየው እንቅስቃሴ ብዙዎች ጥርጣሬ እንደነበራቸው ግልጽ ነበር። ግን የነበረው ጥርጣሬ በሁለት የተከፈለ ነበረ። አንደኛው ጥርጣሬ በማሽነፍ ውስጥ መጓዛቸው ጥሩ ነው፣ ቡድኑ እንደ ቡድን ጥሩ እንዳልነበር ሁሉም አምኗል። ግን ቡድኑ ጥሩ ያልሆነበት ወዮች ሲታዩ ገና ይሄ መጠነኛ ትራንዚሽን ወይም ደግሞ ሃልፍ ትራንዚሽን የምንላቸው የፕሮግረስ ሂደት ውስጥ ነው። አዳዲስ ፈራሚዎች ናቸው እነዛ ውደት እስኪያደርጉ ድረስ ቡድኑ በማሸነፍ ሪትም ውስጡ ነው መቀጠሉ ጥሩ ነው ሲባል ነበር የመጀመሪያውን ተከታታይ ሰባት ጨዋታዎችን ሲያሸንፍ፣ አንዱ ደግሞ አንድ ቀን መጋለጡ አይቀርም በእንደዚህ አይነት የመጨረሻ ሰዓት ጎሎች እስከመቼ ትቀጥላለህ የሚል ነበረ። የሽንፈት አብዮቱን ክርስቲያን ፓላስ ባለቀ ደቂቃ አስቆጥሮ ጀመረው ጋላታሳራይ ያስቀጥለው ቼልሲ ሰለሰው ማንስንይት ደግሞ ከብሬክ መልስ አለው ብሎ እንግዲህ ከሁለት ሺ ስድስ በኋላ ታሪክ ያስመዘገበበትን ያን ፊልድ ጨዋታን አሸነፈ ይህን ተከትሎ እንግዲህ ከሁለት ሺ አስራ አራት በኋላ ሊቨርፑል ለመጀመሪያ ጊዜ አራት ተከታታይ ጨዋታዎች እንዲሸነፍ አድርጓል ማለት ነው ይህም ሲሆን ሊቨርፑል ምን ያህል መጥፎ ሁኔታ ውስጥ እንዳለ መገመት ቀላል ነው ቀላል ቀጣይ የተጋጣሚዎቹ ደግሞ ስንመለከት፣ ይበልጥ ደግሞ ነገሩን ለማስተካከል በቀላሉ ደ እንዳይታረም የቤት ስራው ከባድ እንደሆነ ልንገምት የሚችልባቸው ሁኔታዎች ነው ያሉት። ምናልባት የሊቨርፑልን ቀጣይ አምስት ጨዋታዎችን ከተመለከትን በሻምፒዮንስ ሊግ ምናልባት ሶስትቦርግን የሚገጥሙባቸው የጨዋታ እንቅስቃሴዎች በመጠኑ ፍሪነት ሊሰጣቸው ይችላል የሚል እምነት አለኝ። ከዛ በተረፈ ግን ብሬንትፎርድን በፕሪሚየር ሊግ ይገጥማሉ። ከዛ ክሪስታል ፓላስን ነው የሚገጥሙት፣ አስቶን ቪላ አለ፣ ሪያል ማድሪድ ከዛ ማንቸስተር ሲቲ ነው በዚህ ሁለት ወር ውስጥ የሚገጥሙት ማለት ነው። ይሄ ደግሞ በጣም ከባድ ነው። በዚህ ሁለት ወር ሳይሆን በዚህ በቀጥሎቹ አስራ ስምንት ቀናት ናቸው እነዚህ ታላላቅ ስድስት ጨዋቶች የሚያደት እና በጊዜ የቤት ስራውን ለመሙላት እንግዲህ የነበራቸው ኢንተርናሽናል ታይም መጠቀም አልቻሉም ነበረ። አርነ ስሎት ማለት ነው። የማንችስተር ዩናይትድ በጨዋታ ላይ የነበራቸውን የጨዋታ እንቅስቃሴ በመመልከት እና የአንፊልድ ድራማ ለመከሰት ትልቁን አብዮት የተጫወቱት አርነ ስሎት በጨዋታው የተናገሩትን ነገሮች በማንሳት ፕሮግራማችንን የምናጠናቀቅ ነው የሚሆነው። ሮበን አሞሪም እንዳሉት ከሆነ በማንችስተር ዩናይትድ ቤት ካሳኳቸው ታላላቅ ድሎች መካከል ትልቅ ትርጉም ያለው የትላንትናው ድል ይመስለኛል፣ ብለዋል። ብዙ ትርጉም አለው፣ ግን ብዙ ትርጉም እንዳይኖረው የሚያደርገው ነገር ያገኘነው ሶስት ነጥብ መሆኑ ነው። ይህን ሶስት ነጥብ ደግሞ በቀጣይ ካላስቀጠል ነው የዛሬው ጨዋታ ማሸነፋችን ብዙም ትርጉም አይኖረውም ብለዋል። እኛ አሁን ትኩረታችን በቀጣይ የብራይቶን ጨዋታ ላይ ነው። ተከታታይ ጨዋታዎችን ማሸነፍ ችለናል፣ ተከታታይ ነጥቦችን ማሳካት ችለናል። ይህንን ወጥነት ማስቀጠል ነው የሚገባው ጨዋታዎች መነሳሻነት ይህንን ጨዋታ እየተጠቀምን ማድረግ እንችላለን ብሏል። ሌላኛው ከተናገረው ንግግር ሮበን አሞሪም ሴላመንስ ጋር ነው። ሴላመንስ ግን አስደናቂ የሆነ አቋሞችን የሚያሳየው ትናንትና ጨዋታው ሲጠናቀቀ ተጫዋቾች ከሴላመንስ ጋር ደስታቸውን ሲገልጹ ነበርና ይህን ተከትሎ ሮበን አሞሪም ጥያቄ አስተናግዶ ነበረ። ሴላመንስ የማይታመን ብቃት አሳይቷል። በጣም ጥራት ያለው ግብ ጠባቂ ነው። ያሸነፍ ነውም በእሱ ብቃት ነው ሲል እንግዲህ አሞካሽቷል። ከጨዋታው አስቀድሞ እንግዲህ ብዙዎቻችሁ ሺማይክል ያላችሁ ስትዘፍኑለት ሰምቻለሁ፣ ግን እሱ ሺማይክል ሳይሆን ድንቅ ብቃት ያለው ወጣት ግብ ጠባቂ ነው ብሎ ነበር። ትላንትና ደግሞ በራሱ አንድ በት ያሸንፍ ነው በሱ ምክንያት ነው የሚል ምስክርነቱን የሰጠበት ሁኔታ ነው ያለው። ሮበናሞሪ ማክለው በጨዋታው መንገድ ላይ እንግዲህ ያስብናቸውን ናቸውን የጨዋታ እንቅስቃሴዎች

ማሽን ነፍ እችላለሁ የሚል እምነቱን ይዘን ገብተን ነው ድል ይዘን የወጣ ነው የሚል አጠቃላይ ንግግሩን በዚህ ደምድቧል ማለት ነው። ጎሎችን ያስቆጠሩት ብሪያም ወይሞ እና ማንችስ ሀሪ ማግቢር ደግሞ ከጨዋታ መጠናቀቅ በኋላ የተናገሩትን ንግግሮች አሉ። ብሪያም ወይሞ አንፊልድ ላይ ገና በመጀመሪያዎቹ ደቂቃ ጎል አስቆጥሮ ዝም ማስባል ያለው ስሜት የተለየ ነው የሚል መልዕክቱን አስተናግፏል። ሀሪ ማግቢር ደግሞ ከጨዋታ አስቀድሞ ሮኒ በተጋጋሚ ሊቨርፑል ያስቆጠራቸው ጎሎች በተለይ ደግሞ ያቺን የድንቅ ቅጣት መትማታ ያስቆጠረውን ጎል በተደጋጋሚ ሲመለከተው እንደነበረ ካስታወሰ በኋላ ደጋፊዎችም ይህንን የዛሬው ጎል ደጋግመው ያዩታል የሚል እምነት አለኝ የሚል መልዕክቱን አጋርቷል። ድሉን አስመልክተው ሁለቱም ደስታቸውን የገለጹ ሲሆን በቀጣይም ይህንን የአሸናፊነት መንፈስ ለማስቀጠል በጥንካሬ እንደሚሰሩ ነው የገለጹት ማለት ነው። ሌላኛው ለግቦቹ መገኘት ትልቅ ሚና የተጫወተው ብሩኖ ፈርናንዲስ በምንጫወትበት የጨዋታ ሲስተም ትልቅ እምነት አለን። በጨዋታ ስልታችን አሁንም በደንብ ማመን አለብን። ሂደቶችን እያስተካከልን፣ ነገሮችን እያሳመርን መንገዳችንን የቀና እናደርጋለን የሚል መልእክቱን ማስተላለፍተዋል። አርናይ ስሎትን ምን አሉ የሚለውን ከጨዋታ በኋላ ስንመለከት አርናይ ስሎት በውጤቱ እጅግ እንደተበሳጩ ገና የጨዋታው ሲጠናቀቅ የነበራቸው ሁኔታ ማየት ቀላል ነበር። አራት ተካታይ ጨዋታ ተሸንፈናል። ይህ ደግሞ በጣም አስቸጋሪ ጊዜ ላይ እንዳለን የሚጠቀም ነው። ዋና ነገር ግን ከጨዋቱ ጭርስ በርሳቸው እንዲተማመኑ እና እኛ ለማድረግ የምንሞክረውን ነገር ጥሩ እንደሆነ ማመን ነው ሲሉ ተናግረዋል። ጨዋታው አንድ ለአንድ በሆነበት ቅስፈት ምናልባት የነበረን አስተሳሰብ ጎል የማስቆጠር ፍላጎት ብቻ ነበር እንጂ ከጎል በኋላ ሌላ ጎል እንደሚያስፈልገን ረስተን ነበር። እሱም ብቻ ሳይሆን ደግሞ አንድ ወይም ሁለት የጎል አጋጣሚዎች እንዴት መከላከል እንዳለብን በፍጹም ሁኔታ ዘንግተን ነበር። ይህ ደግሞ በጨዋታ ሂደት ላይ አስፈላጊ አይደለም ብለው ነበር። ዳሽሎ ሰለ ሰላህ ቀያሪም ሲጠየቁ ከእንደዚህ አይነት ጨዋታ በኋላ ሁሉም የሚያተኩሩ በተጫዋቹ ግላዊ ብቃት ላይ መሆኑ ያለ ነው። ስለዚህ እነዚህ አይነት የግላዊ ብቃቶች እንደ ሚዛን በሚቀመጡበት ሰዓት ላይ ከመጀመሪያዎቹ አምስት እና አራት ጨዋቶች በኋላ ሁሉንም የገዛናችን ስራዎች ተመልክተናል። አሁን ደግሞ ተራዊ ይሳላ ነው ጨዋታውን ለማሸነፍ ነው ሎጦችን ያደረግነው ብለዋል ማለት ነው። ካገኘናቸው ድሎች አንድ ጎሎችን ብቻ ስቆጠር ነው ያሉት። አርኔስኖት ሁልጊዜ ጥብቅ የተከላካይ መስመር ካለው ቡድን ጋራ በአብዛኛው ረጃጅም ኳሶች ከሚጫወቱ ቡድኖች ጋር መጫወት ከባድ ነው። በዛ ላይ ገና ደግሞ በመጀመሪያ አንድ ደቂቃ ጎል ሲቆጠርብ ነገሮች የበለጠ ከባድ ይሆናሉ የሚል መልእክቱን ነው ከጨዋታው በኋላ ያደረሰው። እንግዲህ የመጀመሪያ አራት ተከታታይ ጨዋታ ሽንፈት ያስተናገደው አርኔስኖት በሁሉም ውድድር ባደረጋቸው አስር ጨዋታዎች አራተኛ ሽንፈትን ነው በውድድር አመት ያስተናገደው። ባለፈው ሊቨርፑል የውድድር አመቱ ሙሉ በልዩ አራት ሽንፈት ብቻ ነበር ያስተናገደው አሁን ግን ኦዲዮ ሽንፈቶችን ያዳበረባቸው ቤቶች አሉ። አርሜስ ሎት ምናልባት በመጨረሻም በሎ ብሎክ እና በረጅም ኳስ ሊጫወቱ ከመጣው ዩናይትድ ጋር ስትጫወት ከባድ እንደሚሆን ታቃለክ ኳስ ማሸነፍ ከባድ መሆኑን ታቃለቅ የአየር ላይ ኳስ እንደማታሸነፍ ታውቃለህ ብሎ ነበረ። ከሀይ ላይ ጨዋታም ሌኒ ሌኒሮን በማስቀመጥ በሀይ ብሎክ የጀመረበት በሎ ብሎክ ለመጮት ውስን የገባበትን የሀይ ማጎር ውሳኔን ከሩበን አሞሪም ማድረግ እንችላለን። እጅግ ድፍረት የተሞላባቸው የጨዋታ ጨዋታ እንቅስቃሴዎችን ነበር ማንሳት ይቻለው። በሊጉም ማንቸስተር ዩናይትድ ካደረጋቸው ያለፉ ስድስት ጨዋታዎች አራቱን በድል እንዲያጠናቅቅ ነበር የሆነው። ምናልባት ከጨዋታው አንድ ልናነሰው የሚገባው ነገር የቨርጅል ቫንዳይክ ላይ የቸገር ነው። በጣም አሳዛኝ ሽፈት ነው። በተከታታይ አራት ጨዋታዎችን ተሸንፈናል እና ይሄለኛ በጣም ያማል ካለ በኋላ አሁን የበታችን ለሊቨርፑል መስጠት ያለብን እንደ ተጫዋች ብቻ ሳይሆን እንደ ደጋፊ የሚጨምር ነው ብሎ ተናግሯል። የተናገረው ነገር ደግሞ በሶስት አይነት መንገድ ሌሎች ቦታው ላይ ተበትኖ ሲታይ አይቻሉ ማለት ለሊቨርፑል መስጠት ያለብን እንደ ተጫዋች ሳይሆን እንደ ደጋፊ ነው የሚለው ምናልባት ከአዳዲስ ፈራሚዎቹ ጋር በተገናኘ ባለፈው ሲያነሳቸው የነበሩት ሀሳቦች ነበሩ። እነዚህ ሀሳቦች አብዛኞቹ ከፍላጎት አንጻር የወረደ ፍላጎት አላቸው። የሊቨርፑል የማንነት ስሜት አልገባቸውም። የማሸነፍ እንቅስቃሴ ሜዳ ላይ በሚያሳዩት ተግባር ከባድ ነገሮች ነበሩ ሲገጥማቸው የነበሩት ነው። ምናልባት ይህንን ከማስተካከል እና ለተጫዋቾች ያለውን ክፍተት ሜዳ ላይ ለመናገር ነው። ባለፈውም ሲናገር እንደነበረው የሊቨርፑል ችግር ሜዳ ላይ ብቻ ሳይሆን ከዛም ውጭ ባሉ ሁኔታዎች እንደሆኑ ሲናገር ነበረ። እንግዲህ ሊቨርፑል በቀጣይ ብሬንትፎርድን ከሜዳ ውጭ ይገጥማል። ሌላ አስጨናቂ ቡድን ነው። ለአርነ ስሎት ምን አይነት ሁኔታዎች ይፈጠራሉ? በጊዜ ደት የምንመለከት ነው የሚሆነው። ነገሮች እንግዲህ የከበዱባቸው ስሎት መቀጣይ ምናሻሽ ይመጣሉ። ሊቨርፑሎች እንዴት ያለ የጨዋታ ቅርጽ በመያዝ ወደ ወደ ይመለሳሉ። ከባድ ነበር። ሁለስድስት በኋላ ሊቨርፑሎች በአንፊል ላይ ዩናይትድ እጅ ሰጡ። ሁለስስ በኋላ ሊቨርፑል በታሪካቸው ተከታይ አራት ጨዋታ ለመጀመሪያ ጊዜ ሽንፈት አስተናገዱ። በሁሉም ውድድር ባደረጓቸው አራት ጨዋታዎች ቀድሞ ጎል ተቆጥሮባቸው የተመለሰ ጨዋታው ማሸነፍ አልቻሉም። ስምንት ተቆጥሮባቸው ሶስት ጎል ብቻ ነበር ያስቆጥሮት ባለፉት አራት ጨዋታ ማግኘት ከነበረባቸውም አስራ ሁለት ምትር ዜሮ ነው አሳካታች ያሉት የውድድር ዘመኖ ሲጀመር እንግዲህ እንዲ ሞኛ ጊዜያቸው ሩቅ እንዳልነበረ ስንመለከት ነበር። ቀጣ ጊዜያቸው ምን ይመስላል? አብረን በጋራ የምንመለከተው ይሆናል ማለት ነው። ሌላው ምን አልባት በመከላከል እንቅስቃሴው ከሰሞኑ በጣም እጅግ አስደናቂ ነበር። አምና ብዙ ሙከራዎች ይሞክርባቸው ከነበሩ ቲሞች መካከል ዩናይትድ አንዱ ነበር። ዘንድሮ ብዙ የሚሞከር ቲም ሆኖ በአንጸሩ ትንሽ የሚሞከረበት ቲምም ለመሆን ጫፍ ላይን ያለው ወዘንደወዱር አመት እንግዲህ በፕሪሚየር የመከላከል ግንኙቶችን ብዙ ያሸነፈ የለም ስላሰባት አንድ ለንድ የመከላከል ግንኙቶችን ማንበርከክ የቻለው ታዲያ ይሄ ሚኒስትር ኦፍ ዲፌንደር የሆነው ማቲያስ ድላይት፣ ከጊዜ ወደ ጊዜ ደግሞ ቤት እያሳዩ የሚገኘው ወጥነት እጅግ አስደናቂ ነው። ለቡድኑ መሰረታዊ የሆኑ ውጤቶች መቀጠል ትልቁን ቁልፍ ሚና ይጫወታል የሚል እምነት አለች። አስደናቂው ሲላምንስም በትላንትናው እለትም ምናልባት ጉዳተኮክብ አላረገችውም እንጂ እጅግ አስደናቂ የጨዋታ እንቅስቃሴ ሲያስመለክተን ነበር ማለት ነው። ድምፅ የነበረው በማራ ኢትዮጵያ ነበረ። ጠዋት ላይ የተሰሙ አንዳንድ ጉዳዮችን እንዲሁም ደግሞ ከትላንትና ጨዋታ ጋር በተያያዘ የነበሩ አንዳንድ እውነቶችን አነሳን። ዳግን በሌላ ፕሮግራም እስክንናገናኝ ድረስ ቸርስ